እሺ በቃ አለክሲ ቴንክ ነግሮ የልብ ስራት ቤቱን ይክፈቱ። እኔ ምንም አላልኩም እኮ አሁን። ሰሊና አረም ትባል ልጅ አለች፣ መራዊት ቡና ትባል ልጅ አለች። እነሱ ምን አሉ፣ ጻፉልኝ። የሰሊና አንድ ጓደኛዬ ጻፈልኝ እንደዚህ ያለች ነው፣ ልታገኝህ አልቻለችም። ምክንያቱም ጽፍ እየመለስክላት አይደለም አለ። ግን ሰሊና ዋዕረው ራሷ ጽፋ እንደዚህ ላይቭ ላይን ጎስጉስ አለችኝ። እሺ አልኳት የሆነ ኔ ጌም ሲኖረኝ መጀመሪያ እኮ ራሴን ማስተዋወቅ አዋ ራሴ መጥቼ እዚህ ይሄን ላይ ፕሮፋይል ውሰዱት ላይ ቪዲዮ ስሩልኝ ምናምናም ላሉ መጀመሪያ ኔ ካልጀመርኩ ማንም ተንቆርቆረ ሊያደርግልኝ አይችልም። ሶ መጀመሪያ ከባለቤት ነው የሚጀምር። ወደ ጉዳያችን ማለት አንድ ይቀቀረች በቃ ሌክስ አይብልን እዩ ኣርባዕተ ነጥብ ያቕዓ ይበል ልጁ ነዚ ያደርሱት ህዝብ ነው ከመይ ኣለካ ሸዊታ ዓይነይ ከመይ ኣለኽ እዩ አሁን ወደ ስጦታዋ ንግባእ ጋይስ ንኣኹን ለአንድ ሰው ስትሆን ትከብዳለች፣ ለሁለት ሰው ስትሆን ትከብዳለች፣ ለአስር ሰውና ከአስር ሰው በላይስ ኑርማለች። እና እንዴት ትመስላችኋለች? ጋይስ የትምህርት ሰዓት እየደረሰ ነው። አንተ ተናገር፣ አንተ ህዝብ ተሎ ተለበለ። ዋይ ሸዊታ፣ አመጨረሻ ሰዓት መጽሄ ለምን አትተናገር? ሃይ ሃይ ሃይ! ሾውታ፣ ተለበል ተለበል። ማርያም ታቂያለሽ፣ መጀመሪያ ልገዛት ፍልጌ ብር አልነበረኝም፣ ተውኳት። አሁን ልገዛ ትፈልግ፣ ደግሞ ስዊዝ ላይ የለችም፣ ሆላንድ ላይ የለችም፣ ሳውዲ ላይ የለችም፣ ዱባይ ብቻ ነው ያለችው። ዋይ ምንድን ነው ንገረን። ተመሳሳይ አለ፣ ግን እሷ እንደ እሷ የምትመስል ነገር ግን የለችም። ንገረን፣ ምንድን ነው? ልትገዙ ትፈልግ፣ ልትገዙ ትፈልግ? እኔ ደግሞ ለእኔ የሚሰጥ መስሎኝ ለእኔ ነው የሆነ ንገረን እንዴ! እንሰጣለን። ምን ችግር አለ? ያንሳል እንጂ አይበዛም። ተናገር በቃ። ስቶሪ ላይ አሁን አሁን የወጣው ነው። ወደ ክላስ ልገባ ስቶሪ ላይ ገብቼ ወርቅ ነች። ኢንስታግራም ኢንስታግራም፣ ወርቅ ነች። ግን ዝም ብሎ ወርቅ አይደለም ኦኬ ዲዛይኑን ካልተናገርኩኝ ማንም ሊያገኛት አይችልም። ብዙ ወርቅ አሁን ወርቅ አለኝ፣ ሶስት አራት አንገት አለ ወጃለኝም፣ ግን እሷን አጥቻታለሁ። እዚህ ሀገር የለችም። ከሱ የተለቀ እና ከሱ የተነጨ እንደዛ አይነት አለ፣ ግን እኔ የምፈልጋት አትግራም የለችም። እንዴና ፎቶ ለጥፍልና ለጥፍልና እንገዛዋለን። ሶሪ ዱባይ፣ ዱባይ ያላችሁ እስኪ እዚህ ያላችሁ ኮንታክት አርጉልኝ። ቆይቆይ ከኛ ልጆች አላችሁ አንድ አላችሁ ከኛ ልጆች ሞዴሬተሮች አለን ብላችሁ ላይክ ሜንሽን አድርጉና ወይም ደግሞ እንትን በሉና ከዛ እነሱ ይላላችሁ። አዎ እንያት ተገዛችሁት ማለት ነው። እነሱን ታገኛታላችሁ። ብስ በነሱ መንገድ ልኩልኛላችሁ። በቃ አሁን እሱ ባለው ለታ አይደል ፎቶውን እንፈልጋለን። ፎቶውን ስቶሪ ላይ አስገባዋለሁ። ኢንስታግራም ላይ ያው አሁን አስገባዋለሁ። እኔም ከአንተ ተቀብዬ አስገባዋለሁ። ማርያምን ሰውየው አድርጎት የነበረው እና እና ከነ ግራሟ ምናምን ምናምን አስመዝኛት ነበር። ድሮ ነው ታቃለች። ከስምንት ወር በፊት ምናምን ነው። አሁን ተስቃለች አሉን። ግን ዱባይ ላይ አለች አሉን። ዱባይ ላይ ደግሞ ማን እንደሚሄድ አላውቅም። እንዴ አሉ በቃ ዱባዮች አላችሁ። እዚህ ሞዴሬተሮች ኢንስታግራም ስቶሪ ይሰቅለዋል፣ ሼር ያደርገዋል። እዛ ይደንኛው። እስኪ ቆይ አይደለም አንዴ ከኛ ልጆች የተገቡ እነዚህ ሞዴሬተር ያላቸው ልጆች የት ናቸው? ወይ ከኛ ግሩፕ ላይ የነበራችሁ ልጆች ወይ ማቃችሁ በደምብ። የኢንስታግራሙ ስማችሁ ሌላ ነው፣ ቲክታክ ላይ ስማችሁ ሌላ እየሆነ እኮ ተጨናነቅን። እንጠብቃለን። ይስ አሁን ኑስራ አለች እያት። ኑስራን ፎሎ አድርጓት ጋይስ። ከዛ እኔ ሳገኘው እዩ አስር ሰው ለየብቻቸው ተመካክራቸው ሁላችሁ ለሁሉም ሰው ስትሆን እኔ ማዋጣለሁ ችግር የለ ማግኘት አረገዛታለሁ ማርያም ጥራት ብቻ አገኘኋት ሄዳችሁ ብዙልኝ ብቻ እኔ ብር እልካለሁ ማርያምን አረ መላክም አያስፈልግም እንዴ ሞዴሬተሮቹ አሉ የዱባዮቹ አሉ የጀርመንም አለን የአውሮፓም አለን አለን እስኪ በሉ አላችሁ ወይ እንዴ

መጫወት ምናምን ብቻ በቃ መደሰት ጭንቅለትን ማልቀቅ ምናምን ስቶሪያ አደረገዋለሁና፣ መልካም መልካም ቀን ጋይስ፣ ለሁላችሁም የነገ ሰው ይበለን። ቻው ቻው። አው ስቶሪ ግዝቀለው እንት ነው። አይ ቆይ ቆይ፣ ስቶሪ ግን አስገባው እንዴ? አሁን አስገባዋለሁ አለ ማርያም፣ አሁን አስገባው በቃ። ሁላችሁም ኢንስታግራም ላይ ሄዳችሁ ስቶሪ ላይ እዩት። ከሱ ተቀብዬ ምን ስቶሪ ላይ እለጥፈዋለሁ። በእኔም በሱ ሳይድ ያላችሁ ሁሉም ለዚች እንትን እንትን እናደርጋለን ማለት ነው። የሾዊትም ኢንስታግራም ወን ፎሎ አድርጉ፣ እንነጋገራለን። የእጇን አገኛታለሁ ብዬ ተስፋ አደርጋለሁ፣ ግን የአንገቷን አለጣትም። አትደለት መቼም፣ የእጇን ግን አጥቻታለሁ፣ የአንገቷን ግን አደርጋታለሁ። እና ለሁላችን መልካም ምሽት ይሆንላቸው ባይ ሸውታል።